ቤዛ አንድና አንድ ኢየሱስ ክርስቶስ ብቻ መሆኑን እንድታው፣ እመቤታችን ቤዛችን ናት። ይህንን ቪዲዮ የሰራሁት ለእንዳልክ ነው። እንዳልካቸው ዘነበ ዛሬ አንድ ጥሪ ያቀርብልሃለው። በመጀመሪያ ግን እንዴት ነህ? ደህና ነህ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አንዳንድ ቪዲዮዎችን እያየሁኝ ነበረ ሜንሽን እየተደረግኩኝ፣ እኔ ባልኖርም እንኳን በዛ ጉዳይ ባነሳቸው ጉዳዮች መተህ ብንወያይ እጅግ በጣም ደስ ይለኛል። በሁለት ጉዳዮች በመጀመሪያው ኦርቶዶክስ ቤተክርስቲያን ኢየሱስን አታመልክም ያልከበትን ምክንያት በደንብ ማወቅ ስለምፈልግ ማስረዳት ከቻልክ እሱም ፕሮቭ ማድረግ ከቻልክ ለኔ ጥሪ ያቀርብልሃለሁ፣ ከኔ ጋር መወያየት ከቻልክ አታመልክም፣ ኦርቶዶክስ ቤተክርስቲያን ኢየሱስን አታውቀውም ብለህ የምታስብ ስለሆነ ሁለተኛው ነገር ደግሞ እምነት ብቻ በሚለው ዙሪያ ላይ በቀደም አንስተህ እያወራህ አየሁኝና ሜንሽን ሳደርግህ ቪዲዮዎችን እዚህ ጋር እያስገባውኝ ማውራት አልፈለግኩም። ምክንያቱም ትንሽ ስርዓት የጎደላቸው ናቸው ቪዲዮቹ ብዬ ስለማምን ሶ እምነት ብቻ በሚለው እኔ ግን ካነሳቸው ነገሮች ሁሉ ትምህርቱን መርጠን ብንወያይበት ሌላም ሰው እንዲማር ያው ፐርሰናል እንትኑን ትተን ነው ትምህርቱን አንስተን ብንወያይበት እኔም አንተም እንማራለን፣ ሌላ ሰውም ይማራል ብዬ ስላሰብኩኝ እምነት ብቻ የሚለውን አስተምህሮ እና መጀመሪያ የጠቀስኩትን አስተምህሮ መተህ መወያየት የምትችል ከሆነ ጥሪ ያቀርብልሃለሁ። አይሆፕ መቼ እንደሚመችህ ጊዜውን እንደምታሳውቀኝ።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 ምዕራፍ ስድስት ላይ ቤዛዊተ ዓለም ብዬ ጽፌያለሁ። ቤዛ ምትክ፣ ለውጥ፣ ጥብቅና፣ ጠበቃ መሆን፣ መዋጀት፣ አዳኝነት መታደግ እንደ ማለት ነው። ለጌዛ ቤዛ ሲባል የራሱ ትርጉም አለው። ብዙ ሊቃውንት ብዙ ስላሉበት እዚህ ጉዳይ ብዙ ማለት አልፈልግም። እመቤታችን ቤዛ ስንላት ከጌታ ጋር አስተካክለን ሳይሆን ለውጥ ማለት ነው። ምንድን ነው ለውጥ? ከመጀመሪያ ይቱ ሴት የጎደለ የጎደሉ ነገሮች ነበሩ። ያንን በዚያችኛ ይቱ ሴት ምትክ ይዛ በመገኘት ነው እያለን ነው። ከዘላለም አምላክ የነበረው ያ የሚመለከው አምልኮ የሚገባው ጌታ መጥቶ ፍጡር የሆነ ስጋን የራሱ አደረገ። ልክ የራሱ ሲያደርግ እንደው ፍጡር የሆነ ስጋን የራስ ስላደረግ አምልኮን እናስቀራለን ማለት አንችልም። ምክንያቱም ይህንን ነገር ያደረገው ራሱ አምልኮ የሚገባው ጌታ ስለሆነ፣ ስለዚ ኢንፐርሰን በአካል ደረጃ በአካል ደረጃ ያለው አካል ዘላለማዊው የቃል አካል። እየሰማን ነው እየሰማን ነው። እንዳላቋርጠ እቀጥላለሁ። የምታቋርጠ ነገር ካለ መጠየቅ ትችላለህ። ምንድን ነው ስለ ፕሮሶፖን ታውቃለህ? እሱ ላይ እንመጣለን። አንዴ እዚህ ጋር እንምጣና መጀመሪያ የጀመርና ስኝት ላይ እንምጣና ያው አንተ እንዳልከው እንግዲህ ስጋን ውህድ ስለሆነ ምንም የሚነጣጠል ነገር ነው የለም። አይ ቲንክ ለዛ እያልክ ይመስለኛል እሱን ሀሳብ እ እያወራሁ እኮ ነው አልጨረስኩትም። እሱን ሀሳብ ገና ምናልባት እያወራሁ እያለሁ እያወራሁ እያለሁ መሀል ላይ የትኛው ምን ለማለት ምን ለማለት ነው የሚል ነገር ጥያቄ ካለ ያሰየው፣ ካልሆነ ግን ይህ እንዳጠቃላይ ሀሳቡን ሆነ ገና አልጨረስኩትም። መጀመሪያ ባኪን ፎርዝ ብናደርገው ጥሩ ነው። ረዥም ሆነ ይቻላል ልናደርገው ችግር የለም። ይህን ነገር ለመረዳት ይህን ነገር ለመረዳት ፕሮሶፖን ታውቃለህ? ስለ ፕሮሶፖን ችግሩ የለም፣ መልሳለሁ። እንዴት ይመለካል የሚል ስለሆነ ሜታፊዚክሱ ላሳይ ነው። ውህደት ሲነሳ በሜታፊዚክስ ነው የምናያሳየው። ፕሮሶፖን ምንድን ነው? እሱ ነው እኮ ታስረዳኝ። ያለ አንድ ጊዜ መጀመሪያ አውቃለሁ አልከኝ። አሁን ፕሮሶፖን እኮ አውቃለሁ። እኔ ማወቄና ለማወቄ አይደለም ፖይንቱ። መጀመሪያ አታቅም ብለህ ደምድመህ የኔም ፖይንት ለማስረሳት ገብኛለሁ ንገር። ምንድን ነው ፕሮሶፖን? ፕሮሶፖን ነው እኔ ወላሂ ይነግርሀለሁ። ችግር የለውም ንገር። የፕሮሶፖን ጉዳይ አይደለም ማለት ኢብራሂም፣ አንድ ይሰማኝ እባክህ። ጉዳዩ የፕሮሶፖን ጉዳይ አይደለም ማለት ጋር አንድ፣ እባክህን ኢብራሂም፣ የሚሰማ ከሆነ አንዴ፣ ጉዳዩ የፕሮሶፖን አይደለም አልክ፣ እንጂ ግን ነው በሚያሳዝበትአረባ ከን አንድ ሰማይ በቅዱስ ሚካኤል አሁን ደግሞ መለስ አድርገህ አዎ፣ ስለሱ ነው አልክ። አሁን አንዴ ጉዳዩ ስለ ፕሮሶፖን አይደለም ትላለህ። እባክህን ነው ሜታፊዚክሱን ሳታውቅ ተው አትሄድ። ስለ ደግሞ ስለሱም ነው ደግሞ አንዴ ቆይ፣ ና አንዴ ቆይ። በቃ ማንነት ነው። በቃ አንዴ ና ቆይ። በቃ ማንነት ነው። ዝም ብለህ ማንነት ብለህ የምታልፈው እኮ አይደለ። አንዴ እኮ እሱ ነው። በቃ አታውቅም። አልከረለሽ አሁን ከእኔ አንቀጥል። ማንነት ነው። በቃ ምንድን ነው እሱ? እኮ አዲስ ነገር እኮ አይደለም። አይደለ ኧረ፣ ኧረ በጌታ የምር እንደዛ። አሁን አሁን ባልክበት አት- እንዳት- እንትን እንዳትልበት። አዎ እኮ ትልቅ ነገር እኮ አድርገህ ነው እኮ አሁን። ትልቅ ነገር እኮ ማለቀው ነገር አድርገህ አሁን እንቀጥልሽ ታውቀዋለህ? እርግጠኛ ነህ? እሺ የምታውቀው። ጨረስን እኮ ጨረስን። መች ጨረስን አልኩህ። ዝም ብለህ እራስህ የመጣልን ተናግረህ ከዛ በኋላ ጨረስን ትላለህ። ጌታ ኢየሱስ። አንዴ ቆይ እንዳልኩህ ሜታፊዚክሱን መረዳት ይጠይቃል። ሜታፊዚክሱን ማወቅ አለብን የለብንም፣ ይህን ነገር ለመረዳት ሜታፊዚክሱን ለማወቅ እኔ የጠየኩትን ጥያቄ መረዳት ነው። ሜታፊዚክሱን መረዳት አለብን የለብንም? አውራ ችግር የለውም አንተ አውራ እና ባኬን ፎርዝ እኔ ብቻ ነው ሜታፊዚክሱን መረዳት አለብን የለብንም? እሺ እንረዳው ችግር የለውም ቀጥል። መረዳት አለብን የለብንም? እንረዳው አይደለም። ይህን ነገር መረዳት ይጠይቃል አይጠይቅም? ጉዳዩን ለማወቅ ይጠይቃል። እሺ በቃ ይጠይቃል። ሜታፊዚክስ ታውቃለህ ምን እንደሆነ? ቀጥል አለቅ። አሁን አላቅም ስላልክ የሚጎርልብ ምንም ነገር የለም። በእኔ ፊትም አትቀልብኝ። እውነቱን ለመናገር ማለት አሁን እንደ ቴዎሎጂያን ም ስለማላየህ ችግር የለም፣ ግን አትሊስት ግን የማናቃቸውን ነገሮች አናቅም። ኦኬ፣ ኦኬ። በዛው ሄደህ ትልቅ ነገር ለመስራት እንዳትሞክር። ችግር በቃ አንዴ፣ ትልቅ ነገር ለመስራት እንዳትሞክር። አሁንም ቅድም እንደመለስኩ፣ አሁን ልመልስ እችላለሁ። አሁን መጀመሪያ የፕሮሶፎንንም እንኳን አልመለስከውም ማለት ነው። አንዴ ቆይ በዚህ በካልሲዶኒያንና በነን ካልሲዶኒያን ክሪስቶሎጂ ላይ ፖሶፖን ና ሂፖስታሲስ እየተነሳ ሲነገር ስለምን እንደሚወራ ከአባቶች አንጻር ተርሞቹ እነዚህን ተርሞች ከምን አንጻር ተጠቀሟቸው የሚለውን በደንብ በማወቅ መረዳት ይጠይቃል እና ማንነት ምንድን ነው ራሱ? ፕሮሶፖን ሲባል በክርስቶስ ውስጥ ያለው ፕሮሶፖን ምንድን ነው? ምንነትስ ምንድን ነው? ሂፖስታሲስ እና ፕሮሶፖን ልዩነቱ ምንድን ነው? የሚለውን መረዳት ይጠይቃል እና አሁን እሱ ላይ በቃ ጨርሰናል ጨርሰናል ጨርሰናል ብለው ዘጋኸው። ዝም ብሎ እንደዚሁ ሲባረር ብቻ የሰማኸውን ነገር ነው። አሁን ይህንን ነገር ትልቅ ነገር እያደረግኩት ነው። አይደለአአላደረጉትአንይስማ አረ እባክህን ስማ ኦኬ አንድ የጋዲ አንድ ይቅርታ፣ እሺ ሰው ችግር የለም። ሜታፌዚክሱን መረዳት ይጠይቃል። ምንድን ነው ሜታፌዚክስ? የአንድ ህልው ማለት ህልውና ያለው ነገር ስለ ባህሪው ስለ ምንነቱ ስለ ማንነቱ የሚያጠና ነገር ነው። ኦኬ ጠቅለል ያለ ጀነራል የሆኑ ነገር ነው እና ሜታፊዚክሱን ትረዱ መርዳት ይጠይቃል። አሁን ክርስቶስ ላይ ስናይ ሁሉ ጊዜም እንዴት መሰላችሁ ከዘለ ዓለምም የነበረ የቃል አካል አለ። ምን አይነት አካል? አካል ስንል ፖሶፖን ማለት ነው ወይም ኢንዲቪጁዋል ማለት ነው ኢንዲቪል ማለት ነው። ው ከዘላለም የነበረው ያ ኢንዲቪል የቃል አካል ማለት ነው። ስጋ ልክ ሲነሳ ያ ስጋ በቃል ዘላለማዊ አካል ላይ ነው ኢንዲቪት የሚያደርገው ኢንዲቪት የሚያደርገው ያ ስጋ ማለት ነው። በማ ላይ ነው? በዘላለማዊ የቃል ኢንዲቪል ላይ ነው። ስለዚህ አሁን ፊት ለፊት ላይ ስታዩት ክርስቶስን በአካል ደረጃ ስታዩት ከዘላለም የነበረው የአካል ነው። ስጋን ነስቶ በእርሱ ላይ ኢንዲቪጅዌት አድርጎት ተገልጦ የምናየው ስለዚ ቅዱስ አትናቴዎስ ይመልሳል። አሁን ቅድም ኢብራሂም ለጠየቀው ጥያቄ አጌንስት ዲ አሪያንስ መጽሐፉ ላይ ቅዱስ አትናቴዎስ ምን ይላል? አሀ ታዲያ ስጋውን ነጥለህ ስጋውን አላመልክም መለኮቱን አመልክ ያለው ትላለህን? በፍጹም ሊሆን አይችልም ይላል ስትለው ስጋውን የራሱ ያደረገው ራሱ መለኮት ነው። ስለዚህ የራሱ ያንን ስጋ የራሱ ካደረገ እንግዲያውስ አምልኮን ስታቀርብ ስጋን ዞር አርግልኝና አመልካለሁ እያልክ ሳይሆን ቀጥታ ስጋን ለነሳው ለእርሱ ቀጥታ አምልኮን ታቀርባለህ። ነው ሰው በመለኮት በኩል ነው ያንን አምልኮ ስጋ ራሱ የተቀበለ ይሆን። በማን በኩል? በመለኮት በኩል በተዋህዶ መለኮት በኩል እንዲያ ኦኬ፣ እሺ፣ ጥሩ ያው ማብራሪያ ነው የሰጠኸው። ስለዚህ ያው ማብራሪያ ሳይሆን እኔ ፊትለፊት እንድናውራን የፈለግኩት አሁን ስቲል እንደዛ እንድናውራ ነው የምፈልገው። ችግር የለም እናውራ፣ በቃ ጥሩ። የኢየሱስ ስጋ ፍጡር ከሆነ ካመንክበት ያው ይመለካል ብለህ ደግሞ እንደገና ገልጻልናል ላይ ምንም ሳናፍርበት እናመልከዋለን እያልከኝ ነው። እና ምን ማለት ነው የክርስቶስ ስጋ ይመለካል ማለት? አይመለክም። የክርስቶስ ስጋ ሳይነጣጠል አይመለክም። አሁን የክርስቶስ ስጋ ሳይነጣጠል ስጋውና መለኮቱ ይመለካሉ። ሁለቱ እያለን አይደለም። እንደዛ ካልን ንስጥሮሳዊነት ነው። አክቹዋሊ ንስጥሮሳዊያን በዚህ ምንድን ነው ሁለት ያደርጋሉ። ከዛ አንጻር ንስጥሮሳዊ ነው። ማምለክ ላይ፣ ማምለክ ላይ ግን ሊከፍሉ ይችላሉ። ይሄኛውን አምልክ ግን ይኛውን አናመልክም ወደ ማለትም ሊሄዱ ይችላሉ። ንስጥሮሳዊያን ማለት ነው። ስጋ አይነጣጠል አይመለክም። አንዴ ቆያነሳይነጣጠማብራሪያ ብቻ አይደለም አንደዚ እየመለስኩ ነው። አይዞ ሳይነጣጠሉ ሁለቱም ይመለካሉ ሳይሆን የሚባለው ስጋ የቃል ገንዘብ ስለሆነ ስጋ ራሱ የቃል ሆኗል። አለቀ ወይም የመለኮት ሆኗል። የመለኮት ቀርቷል። አንዴ ቆይ፣ አንድ ችግር የለም እሱን እንዳልቀረ ነው። ቅድም ተናገር ያለው አው ላውራ ቆይ አንዴ። ስጋ ከመለኮት ጋር በአንድነት ይመለካል የሚለውን ያወግዛል ራሱ። ጠቅላላ የኦርቶዶክስ እምነት ስጋ ከመለኮት ጋር በአንድነት ይመለካል አይደለም። ትምህርታችን ምንድን ነው ከተባለ ስጋ ኦልሬዲ የመለኮት ሆኗል። የመለኮት ስጋ ስለሆነ አምልኮውን ለመለኮት ስታቀርብ በመለኮት በኩል ምንድነው፣ ለስጋ ያ የመለኮት ገንዘብ ለስጋም ስለሚሆን በመለኮት በኩል ያ ስጋም የሚመለክ ሆኗል። በማን በኩል በመለኮት። ፍጡር ፈጣሪ ሆኗል ማለት ነው? ፍጡር ፈጣሪ ሆኗል እያልከኝ ነው። ከዛ በኋላ ፍጡር አይደለም በመድ አይ ቆይ፣ አንዴ ፍጡርነቱን ትቶታል አላልኩም። አሁንም ተመልከት እንግዲህ ያልተባል ከሆን እያልክ ነው ያ ፍጡሩ ሥጋ፣ ቆይ፣ አንዴ ያ ፍጡሩ ሥጋ ፈጣሪ ተብሎ ይጠራል። ቆይ፣ አንዴ፣ አንዴ ጠይቃ፣ ልክ ሲመለስልህ ዘወር አስባ አትርግም። ያ ፍጡሩ ሥጋ ፈጣሪ ተብሎ ሊጠራ ይችላል ወይ? በተዋህዶ መለኮት በኩል እንደዛ ተብሎ ሊጠራ ይችላል አሁን በተዋህደው መለኮት በኩል ፈጣሪ ተብሎ ሊጠራ ይችላል አሁን እኔ እያልኩ ያለሁት ምንድን ነው? ፈጣሪ የሆነው የሚመለከው ያ ጌታ የአምላክ ስጋን የራሱ አደረገ። መመለኩ ይቆማሉ አይቆምም። ስጋን የራሱ ስላደረገ ብቻ ስጋን ዙር አድርግልኝና መለኮትህን ብቻ ለአምልኮ አይባልም። እርሱ በቃል አፈረበትም ስጋን የራሱ አድርጓል። ስለዛ አንተ አምልኮን ቀጥታ ለዛ ስጋ ለሆነው ስጋን ለያዘው አምላክ ስጋን ለያዘው ጌታ ለእሱ አምልኩን ታቀርባለን ማለት ይሄ ነው

እኔ ምንአንኔኮኝ ተጠያቂ ተጠያቂ እኔ ሆኜ ከኔ በላይ አንተ እንድጠብቀው እና በጣም ያስደንቀኛል። ቆይ አንዴ ቆይ ሁለቱም ሁለቱም ይመለካሉ፣ ስጋና መለኮት ሆነው አብረው ይመለካሉ የሚለው አገላለጽ እና አሁን እኔ ቅድም ያስ ያብራራውን ለማብራራት አልሸሹም ዞር አላሉም የሚባል አይደለም። እንደዚያ የመሰለ አሁን ነገረ ክርስቶሱን ስለማታውቀው ነው ዲፕ የሆነውን ነገረ ክርስቶስ ስለማትረዳው ሁለቱ ተመሰል ይመስል ይችላል፣ ግን ይህ በቤተ ክርስቲያን ውስጥ በዓለም አቀፍ ደረጃ እንኳን ጉባኤ እስኪደረግ ድረስ ያደረሰ ነው። አስባችሁ ታልገይዝ፣ በዓለም አቀፍ ደረጃ ማለት አደገኛ ሄረሲ ተብሎ ማለት ምንፍቅና ተብሎ ማለት ነው። ሁለትነት ዱዋሊቲን የሚያሳይ ነገር፣ እና እሱ አደገኛ የስህተት ትምህርት ነው እያልኩ ያለሁት ሁላችሁም እንደሰማችሁት የሚመለክ ያ ቃል ሥጋን የራሱ አደረገ ሰው አሁን